ሰዓቱ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ነው። ቤተልሔም ገበየው ደግሞ መረጃዎችን አሰባስባ ስቱዲዮ ተገኝታለች። እንደምናልሽ ቤተልሔም። እንደምናልሽ ሶሊያና። ደህና ነኝ። ጥሩ ቆይታ ይሁንልሽ። አመሰግናለሁ። በድጋሚ እንደምን ዋላችሁ ተመልካቾቻችን። ከሰዓቱ የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። የኑሮ ውድነትን በተመለከተ የዛሬ የቢዝነስ አጀንዳችን ነው። አብራንን ቆይ የኮንትሮባንድ ንግድን ለመቆጣጠር የሚደረገው ጥረት በከፍተኛ ደረጃ ቢጨምርም ችግሩ ሀገሪቱን ለከፍተኛ አደጋ በሚጋል ደረጃ መባባሱን ጉምሩክ ኮሚሽን አስታወቀ። በኮንትሮባንድ ሳቢያ ከማዕድን የሚገኘው ገቢ 63 በመቶ መቀነሱም ታውቋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ከ2011 ዓም ጀምሮ የተከናወነው የጸረ ኮንትሮባንድ ንቅናቄ ከጊዜ ወደ ጊዜ እያደገ ቢመጣም ችግሩም በከፍተኛ መጠን እያደገ መጥቷል በ2011 ዓ ም ኮሚሽኑ አጠቃላይ በህገ ወጥ ንግድ ሲንቀሳቀስ የነበረ የ9.8 ቢሊየን ብር፣ በ2012 ዓ ም የ26.2 ቢሊየን ብር፣ በ2013 ዓ ም 36 ነጥብ እንዲሁም በ2015 ዓ ም በስድስት ወር ውስጥ ብቻ የ40.7 ቢሊየን ብር ኮንትሮባንድ መቆጣጠር ተችሏል ብለዋል። የመቆጣጠር አቅማችን ቢያድግም በዚያው ልክ ኮንትሮባንድ መስፋፋቱ ሀገሪቷ ላይ ከፍተኛ ስጋት መደቀኑንም ኮሚሽኑ አስታውቋል። ኮሚሽነር ደበሌ እንደተናገሩት በቢሊየን የሚቆጠር ሀብት በኮንትሮባንድ መልክ ለማስገባትና ከሀገር ለማስወጣት ጥረት ይደረጋል። ሆኖም ግን ይህንን የሀገር ስጋት ለመቆጣጠር አስፈላጊው ጥረት እየተደረገ ይገኛል ብለዋል። የሀገርን ገቢ በከፍተኛ ሁኔታ እያሳጣ የሚገኘውን የኮንትሮባንድ አደጋ ለመከላከል ህብረተሰቡ የሚያደርገውን ተሳትፎ እንዲያጠናክርም ጥሪ አቅርበዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ስራን ሳይመርጡ ተክቶ መስራት ከተቻለ ለውጥ ማምጣት እንደሚቻል ስኬታማ ሰዎች ይናገራሉ። ወጣቱ ሀብታሙ ጫቅሎ የሊስትሮ ስራውን በትጋት በመስራቱ ከዚህ በፊት ከነበረበት የገንዘብ ችግር ወጥቶ ባለሶስት እግር ተሽከርካሪ እስከ መግዛት ይናገራል። ዘገቢያችን ማማነሽ ገኔ የወጣቱን ጥረት እንደሚከተለው ታስቃኘናለች።

እዛ ጓደኞቼ ጋር ምናምን ሊስትሮ ከሚሰሩት እነሱ እነሱ ጋር መቀመጥ ምናምን ጀመሩ። እነሱ ጋር ሞያ ምናምን መማር ጀመር። እዛ ሊስትሮ ጀመርኩ 2012 ስመጣ ራሱ ምናምን ያው ጓደኞቼ ጋር ምናምን ነበር ብር የምቀበለው ምናምን። እዚህ ጋር ማንም የለኝም ብቸኛ ነኝ እና ወንድም ምንም ዘመድም ምናምን የለኝም እዚህ ጋር እና ጓደኞች ጋር ምናምን አምስት ብርም አስር ብር እየተቀበልኳቸው ዳቦ ምናምን ገዛ ነበር። ሁለት ሺ አስር ላይ ከዛ ጓደኞች ልክ እንደዚህ ይሰሯሉ። ከእነሱ ጋር ሄዳለሁ እቀመጣለሁ ምናምን እንደዚህ ስራ ምናምን ሲሉኝ የእነሱ ጋር እንደዚህ ሙያ ምናምን መልመድ ምናምን ጀመርኩኝ። እዛ ሁለት ሺ አስራ ሁለት ላይ በቃ ብርም ደግሞ የለኝም። የቀለም እነዚህ መግዣ ምናምን ብር ስለሌለኝ እዚጋ አለ አሰፋ የሚባል እሱ ጋር ብር ተቀበልኩ። ሁለት መቶ ምናምን ብር ተቀበልኩ። እዛጀ ቀለም ምናምን ገዛው። ወንበርም ጓደኞቼ ምናምን ሰጡኝ። መጥቼ እዚህ ቦታ ምናምን እዚህ ግድም ስራ ጀመርኩኝ። እዛ ይጀ በቃ አሪፍ ነው፣ አሪፍ እሰራለሁ ምናምን ደንበኛ ምናምን አፈራውኝ። አሪፍ አሁን አሪፍ ለውጥ ላይ ምናምን ነኝ። ስሜ ያሰፋ ነጋሽ እባላለሁ። ያው ከዚህ ኮብል አካባቢ ነውም ልብስ ጥገና ምሰራ እና አጋጣሚ ልብስ ሊያሰፈኝ ይመጣና ያው ስራ መስራት ፈልጋለሁ ብሎ ነው ሲነግረኝ አይ ስራ መስራት ፍላጎቱ ካለ ለስራው ችግር የለውም ሊስቶ ቢያንስ ጀምር እሱ በጣም ጥሩ ስራ ነው አንተ ለስራ ፍላጎቱ ካለ ስለው አይ እና እሱ ይሻላል ምስ ላይ በጣም ይሻላል እሱ የተሻለ ስራ የለም ጀምር ዝም ብለህ ብዬ ስለው ያው ሳንቲም ትንሽ የለኝ መጀመሪያ ምናምን አለ አይ እሱ ችግር የለውም ሰርተህ ትከፍለኛለህ ለጊዜው የቀለም መቀቢያ የምንም በቃ ሰጣለ፣ ሰርቶ ትሰጠኛለህ አትስል ጀምር አልኩትኝ። ያው እንዳልኩትኝ ይህን ሰምቶ መጣ፣ የሰጡትኝ ጀመረ። ያው 2012 ላይ ነው የጀመረ ያው አሁን እዚህ ደረጃ ደርሷን። ባጃጅ ገዝቶ ራሱን እያኖረ እያሰበ እንደፈለገው እየኖረ ነው። እየሰራሁ ነው ያው ራሴን ማስተዳደር አለሁ ከውጭ ገቢ የተረፈኝን ያው አጠራቅማለኝ። ሁለት መቶም ሶስት መቶም ባገኝ መቶም አምሳም ባጠፋ ያለውን ቀሪ አጠራቅማለኝ። ባጃጅ ገዝቻለሁ። ስራ ለመናቄ ከሊስትሮ ተነስቼ ያውኛ አላስብም ነበር ሊስትሮ ገና ከመጀመሪያ ሰፈር የሩቅ በመሆኔ ሳይክል ገዛውኝ። ከዛ እዛ ከሳይክልም እንደዚህ እያጠራቀምኩም እንደዚህ ባጃጅ በመግዛቴ ዝቅ ብሎ መስራት በጣም ለውጥ አለው ብዬ አስባለሁ። ሁሉም ነገር ደስተኛ ነኝ። አሁን በቃ በእኔ መንገድ ያሉት ጓደኞቼ ልክ እንደ ምናምን ሰርተው በቃ እንደዚህ እንደ እንዲደርሱ ምናምን መንገድ እየነገርኳቸው ነው ያሉ። አንዳንድ ጓደኞች ምናምንም ኖኸኝ ሙያ ልመዱኝም እንደዚሁ ነው ምናምን እያልኩ ለእነሱ በቃ ምክር እየሰጠው ነው። ማሳያቸው ማለማምዳቸው ጓደኞችም አሉኛል። ሁሉም ወጣት ስራ የለም ብሎ በማንጎ በመዞርና በመንጓለል ሳይሆን እንደዚህ ሊስትሮም ባይሆን እንዲሁ የተለያየ ስራ በየራሱ ስራ ዘርፍ ተሰማርቶ ሁሉም ስራ እንዲሰራ ያው እመክራለሁ። ሁሉም በየራሱ ሰርቶ እንዲቀየር እመክራለሁ። ምክንያቱም ስራ አሁን ለስራ ፍላጎትና ተነሳሽነት ካለው ሁሉም ወጣት ሆነ ሁሉም ሰው ሰርቶ መቀየር ስለሚቻል ብዬ አስባለሁ። ጃ ፍቃዴን አውጥቻለሁ። እንግዲህ በኋላ በቃ ሊስትሮይን አላቋርጥም፣ አሁንም ሊስትሮን አላቋርጥም። ጠዋትና ማታ ባጃጅ ሰራለሁ ብዬ ይህን ፕሮግራም አውጥቻለሁ። ለወደፊቱ በቃ ይችን ሊስትሮይን ቦታ ምናም ባገኝ በቃ እንደው ወደ ማደሻ ከፍ ወዳለ ነገር ምናም መቀየር ምናምን ነው ምፈልገው። ባጀንዳነት ወደ ምንመለከተው ጉዳያችን አለፍን። ከዕለት ዕለት እየጨመረ የመጣውን የኑሮ ውድነት መቋቋም እንዳልቻሉ በጎንደር ከተማ የሚኖሩ ሸማቾች ተናገሩ። በከተማዋ በንግድ ዘርፍ የተሰማሩ ነጋዴዎች በበኩላቸው የገንዘብ የመግዛት አቅም ማነስና በቂ ምርት አለመኖር ለዋጋ ግሽበት ምክንያት ነው ይላሉ። ምስጋናው ከፍ ያለው ሸማቾችና ነጋዴዎችን አነጋግረው የሚከተለውን ዘገባ አጠናቅሯል። የኑሮ ዋጋ ውድነት ከጊዜ ጊዜ እየጨመረ መምጣቱ የሰው ልጆችን ህይወት ፈተና ላይ ጥሏል። በተለይም በዝቅተኛ ኑሮ ደረጃ ላይ የሚገኙ የህብረተሰብ ሶስት ጊዜ መብላት እየቸገረ መጥቷል። በጎንደር ከተማ ውስጥ ከሚገኙ የገበያ ማዕከላት መካከል በአራዳ የገበያ ማዕከል አሚኮ ያነጋገራቸው ሸማቾች እንዳሉት አሁን ላይ የዋጋ ግሽበት በኑሯቸው ላይ ጫና እያሳደረ መሆኑን አስታውቀዋል። ጤፍ አሁን ምሳሌ በጣም ውድ ነው። እንኳን ድሃ ሀብታም አይችለውም። ጤፍ በተለይ ተወዶብናል። ሁሉ ነገር በቃ የሚበላሃል ዘር በሙሉ ተወዶብናል። እሱ ቢቀንስልን ደስ ይለናል። የኑሮ ውድነቱ በጣም ከባድ ነው። ደሞዛችንና ካለው ኑሮ ጋር ስታየው በጣም ብዙ ልዩነት አለው። አሁን እኔ ጤፍም በርበሬም ላስፈጭን የመጣው የጨመረበት ምክንያት አናውቅም፣ ምንድን ነው እንደ ወሬን የምንሰማው ደላሎች ነው እንደዚህ ያደረጉት ነው የሚባለው። ዝቅተኛ እንደ ድሃ ኑሮ የሚገኘው ጤፍ 37 38 ቀይ ጤፍ እንገዛ ነበር አሁን ከሚገባው በላይ ሆኗል። ሁሉም ናዋ ለችግሩ መከሰት ምክንያት ምን እንደሆነ አናውቅም የሚሉት ሸማቾች የሚመለከተው የመንግስት አካል የቁጥጥር ሂደቱን ማጠናከር እንደሚገባው ጠይቀዋል። ሕዝቡ ለሕዝቡ መተዛዘን አሁን ጤፍ ከዚህ ከእኛ ነው የሚመጣው የተ ከመኪና እየወረደ እያየን የሚያወርድበትና እኛ የምንገዛው ከአንድ ኪሎ የአስር ብርና የአስራ አምስት ብር ልዩነት ታያለ እነሱን ራሱ ነጋዴዎች እንጠይቃቸው እንደ ወገኖቻችሁ አይደለንም እኛ ለምድን ይህን ያክል ከአንድ ኪሎ የጨመርክ ብለን እንጠይቃቸዋለን ይህ የወቅቱ ስራ ነው ይለዋል ነጋዴዎችና ና መንግስት መነጋገር አለባቸው ህብረተሰቡ መነጋገር አለበት ምክንያቱም አሁን እዚህ ጎንደር ላይ ሀምሳ አምስት ብር ስልሳ ሶስት ብር ጤፍ መሸጥ የለበት ከባድ ነው የውግበሬዎች በመቶ አርባ የሚሸጡ እንደሆን ነጋዴዎች በመቶ 42 43 መሸጥ አለባቸው የሚል ነው። ያው እቅድ ማውጣት ያለበት እንትን ነው መንግስት ነው። ለኑሮ ዋጋ ውድነት የአቅርቦትና ፍላጎት አለመመጣጠን በተጨማሪ የአመጋገብ ስርዓታችን የተስተካከለ አለመሆኑን በንግድ ስራ ተሰማርተው የሚገኙት አቶ ደሳሌ ፈንታውን ይናገራሉ። አንደኛ ምክንያቱ አቅርቦት የለም። ሁለተኛ ደግሞ የህዝብ ብዛት አለ እና አጠቃቀም ደግሞ እኛ አንችልም። ሁልጊዜ አዘውትረን እንጀራ ነው የምንበላው። እና እንደሌላው ክልል እንደሌላው በአገር እንጀራ ዘውትረን እየበላ ነው እንጂ እንደዚህ እንትን ምሽክት ብናደርገው ኑሮ ይሻሻል ነበር። አሁን ለኑሮ ውድነት ማድረግ የሚገባው ደበላልቆ ማስፈጨት፣ በፕሮግራም መጠቀም እህል አለማባከን፣ ምርት አለማባከን ነው። የንግዱ ማህበረሰብ ከህብረተሰቡ እንደወጣና የሚሰራውም ገቢ ለማግኘት መሆኑን የተናገሩት በንግድ ስራ ላይ ተሰማርተው የሚገኙት አቶ ሲሳይ ሹምዬ፣ የገንዘብ የመግዛት አቅም ማሽቆልቆል ለኑሮ ዋጋ ውድነት አስተዋጽኦ አበርክቷል ብለዋል። በብዛት አሁን የከተማው ነጋዴ እርሻ የለውም። ከገበሬ ነው የሚገዛው። ከየት ያመጠዋለኝ? ከገበሬ ያለው የትራንስፖርት ኮስት አለ፣ ሰራተኛ ኮስት አለ። ያን ታስቦ የተወሰነ ነገር ተጨምሮ ነው። ትናንትና 25 ብር የምንገዛ የነበረው ጤፍ ዛሬ 50 ብር ገብቷል። ልበል ለምሳሌ 25 ብር ገዝተን 26 ብር ይሸጣል። 50 ብር ተገዝቶ 51 ብር ነው የሚሸጥ ትርፉ አንድ ብር ነው። ዝሮ ዝሮ ምንም ለውጥ የለውም። ምኑ ነው አሁን ያደገ? የመግዣው ሳንቲም አድጓል። የመግዣው ሳንቲም ባደገ ቁጥር አንድ ኪሎ ቢደፋ ኪሳራ በዛው ልክ ነው። ምንም የተለወጠ ነገር የለም። ከነጋዴው ላይ አይደለም ችግሩ ያለ የሕዝብ ቁጥር መጨመርና የስራ አጥነት መበራከት የሰዎች የመግዛት አቅም ላይ ተጽዕኖ ማሳደራቸውን ሀሳባቸውን የሰጡ ነጋዴዎች ተናግረዋል። እዚህ ጉዳይ ላይ ቆይታ ላድረግ ነው ተመልካቾቻችን። የዋጋ ንረቱን በመከላከል ረገድ የአማራ ክልል ንግድና ገበያ ልማት ቢሮ ያከናወናቸው ስላሉ ተግባራት መረጃ ሊሰጡን የቢሮ ምክትል ኃላፊ አቶ አበጀ አየሁ ስቱዲዮ ተገኝተዋል። አቶ አበጀ እንኳን ደህና መጡ። እንኳን ደህና ቆያቸው። መልካም እንግዲህ አሁን ያለንበት ወቅት በክልላችን ምርት ተመርቶ ለገበያ የሚቀርብበት ወቅት ነው። ቢሆንም ግን በምርቶች ላይ እየታየ ያለው የዋጋ ጭማሪ ምክንያቱም ምንድን ነው ይላሉ? በጣም አመሰግናለሁ። ከዚህም በፊት በተደጋጋሚ እንደዚህ ለሚዲያ መግለጫ እንሰጥ እንደነበረ ሁሉ አሁን በሀገራችን እንዲሁም በክልላችን ከፍተኛ የሆነ የዋጋ ንረት እየተከሰተ እንደሆኑ ይታወቃል። ለዚህ ደግሞ ዋናው መሰረታዊ ጉዳይ አካባቢያችን ላይ ያለው የማህበረሰብ ክፍል በተለይ ነጋዴው ማህበረሰብ ምርቶችን የመከዘን ምክንያቱም የአቅርቦትና ፍላጎት ያለመመጣጠን አለ በሚል ይነሳል። ትክክልም ነው። ነገር ግን ይህንን ችግር ከመፍታት ይልቅ፣ ለማህበረሰቡ አጋዥ አጋር ከመሆን ይልቅ ምርቶችን በመከዘን እዚያም በላይ ደግሞ ምርቶችን በከፍተኛ ዋጋ በመሸጥ ህብረተሰቡ ለስቃይ እንዲዳረግ የሚደረግ ከፍተኛ የሆነ አላስፈላጊ የሆነ ስራ ስላለ እሱን መከላከል ባለመቻሉ መሰረታዊ ችግሩ ይህ ነው ብዬ ወስዳለሁኝ። መልካም። እንግዲህ አሁን በዋናነት ችግሩ ይሄ ከሆነ እነዚህ ነጋዴዎች በህግ አግባብ ለመቆጣጠር ምንድ ነው ምን አይነት አሰራር ነው እየተከተላቸው ያላችሁ በእናንተ በኩል መልካም የክልላችን መንግስት ከዚህ በፊት የህገ ወጥ እና ጸረ ኮንትሮባንድ ጥምር ግብረ ኃይል በሚል አንደኛ በአብይ ኮሚቴ የስትሪንግ ኮሚቴ የሚባለው ሁለተኛ ደግሞ በቴክኒክ ኮሚቴ የሚመራ ስራ ይሰራልና ከፍተኛ የሆነ ትኩረት ተሰጥቶት ነው እየተሰራ ያለው በዚህ ስራ ላይ የተሰማሩ አካላት በህገ ወጥ ተግባር ላይ የተሰማሩ አካላት ከዚህ ድርጊታቸው እንዲቆጠቡ በምዕራብ አማራና በምስራቅ አማራ ቡድን በማዋቀር ይህንን ስራ ሊከላከሉ የሚችሉ ከስግብግብ ነጋዴዎች ከዚህ ድርጊታቸው እንዲቆጠቡ የሚያደርግ ግብረ ኃይል በአራት ዙር አሰማርተን ስራ እንዲሰራ አስተዋጽኦ ተደርጓል። አስተዋጽኦ አበርክተዋል የቡድኑ አባላትም። በዚህም ብቻ ሳይሆን የኑሮ ውድነቱን ለመከላከል ሁሉም ዞኖች፣ ሁሉም ከተሞች የሪቮልቪንግ ፈንድ ወይም ተዘዋሪ ብድር የሚባለውን መመደብና ኑሮን ማረጋጋት መቻል እንዳለባቸው ስራ በመሰራቱ ወደ 288 ሚሊዮን 311,620 ብር እንዲመድቡ ተደርጓል። በዚህ የግብርና ምርቶችና የኢንዱስትሪ ምርቶች ቀርበው ስራ እንዲሰራ እየተደረገ ያለበት ሁኔታ ነው ያለው። መልካም። እንግዲህ በሸቀጦች ላይ ከፍተኛ የሆነ የዋጋ ጭማሪ ተከስቷልና በአጠቃላይ በሰብልና በምርቶች ላይ ያለውን የዋጋ ጭማሪ ለማድገብ ምን እየሰራችሁ ነው ያላችሁት? መልካም አንደኛ አምራችና ሸማችን በማገናኘት የዋጋ ንረትን ለማርገብ ወይም ዋጋን ለማረጋጋት በህብረት ስራ ማህበራትና በዩኒኖች ቅድም ስገልጽ እንደነበረው የሪቮልቪንግ ፈንድ እንዲመደብ አድርገናል። ከተሞችና ወረዳዎች ይህንን ስራ በበላይነት መስራት መቻል እንዳለባቸው ተግባብተናል። የተለያዩ መድረኮችም እንዲሁም ደግሞ ኢቭን ሰሞኑንም በተመሳሳይ ባለፈው አራት ቲም አዋቅረን ስራ እንዲሰራ እንዳደረግ ነው ሁሉ በዚህ ሳምንትም በተሰጠ በክልሉ መንግስት በተሰጠ አቅጣጫ መሰረት የምስራቅ አማራ ዞኖች እና በምዕራብ አማራ ዞኖች ሁለት ቡድን ከተለያዩ አጋር አካላት ወይም ባለድርሻ ተቋማት የተዋቀረ ግብረ ኃይል ወርዶ ስራዎች እንዲሰሩ ተደርጓል። በርካታ ሰብሎች በህገወጥ መንገድ ህገወጥ ንግድ ፍቃድ በመያዝ ከክልሉ ለማስወጣት የሚደረግ ጥረት ስላለ ይህንን የመከላከል ስራ መሰራት አለበት በሚል ህገወጥ ነጋዴዎች ምርታቸውን በማራገፍ በአካባቢው ላለ ህብረተሰብ እንዲያረጋጉ ገበያውን የማረጋጊያ ስራ እንዲሰሩበት የማድረግ ስራ ተሰርተዋል ማለት ነው። ቀጣይም ተጠናክሮ ይቀጥላል። ይህ ብቻ አይደለም። የኬላ ቁጥጥሮችን መጥበቅ መቻል አለባቸው። ምክንያቱም ምርት በከፍተኛ ዋጋ ከዚህ እንዲሸጥ እየተደረገ ስለሆነ፣ የዚህ ምክንያቱ ደግሞ የመከዘን እና አላስፈላጊ በሆነ መልኩ ህገወጦች፣ ህጋዊዎች ቢነግዱ ችግር የለውም ነገር ግን ህገ ወጦች በንግድ ፍቃድ ምርት የማጓጓዝ ስራ እየሰሩ ስለሆነ እሱ እንዲታረምና እንዲስተካከል ከፍተኛ ስራ የንግድና ገበያ ልማት ቢሮ እየሰራ ነው ያለው። ጥሩ። እንግዲህ አሁን በመጨረሻ ጠቅላይ ልናድርገውና ከነጻ ግብይት ባለፈ የሸማቾች ማህበራትን በማጠናከር በኩልስ ምንድን ነው እየሰራችሁ ያላችሁት? መልካም። የሸማቾች ህብረት ስራ ማህበር የተጠናከሩ ያሉበት ሁኔታ አለ። እነሱ ካልተጠናከሩ ደግሞ የኑሮ ውድነትን ማረጋጋት አይቻልም። ይህ ግልጽ ነው። ስለዚህ ከህብረት ስራ ማህበራት ከንግድና ገበያ ልማት እንዲሁም ደግሞ ከግብርና ቢሮ ጋር በጋራ በመነጋገር ሁሉም ከተሞች ይህ 288 ሚሊዮን 311620 ብር በቂ አይደለም፣ ኑሮን ለማረጋጋት እነሱን ለማጠናከር በቂ አይደለም። ስለዚህ የህብረት ስራ ማህበራት መደገፍ መቻል አለባቸው፣ ገንዘብ ሊሰጣቸው ይገባል። ስለዚህ ዞኖች ሬጂዮፖሊታን ከተሞች እና አጠቃላይ የክልሉ መንግስትም ቢሆን ለህብረት ስራ ማህበራት ተገቢውን የሆነ የገንዘብ ድጋፍ በማድረግ እነሱ ምርት በመግዛትና በየአካባቢው ተደራሽ እንዲሆን በማድረግ ለህብረት ስራ ማህበራት በመስጠት እንዲሁም ከተቻለ ባንኮችም ቢሆን የብድር አገልግሎት እያመቻቹ ለእነዚህ ህብረት ስራ ማህበራት መስጠት እስከቻሉ ድረስ የኑሮ ውድነቱን ማረጋጋት ማይቻልበት ሁኔታ ስለሌለ ይህ ስራ መሰራት መቻል አለበት። ይህ ብቻ አይደለም። አሁን በጣም እያስቸገረን ያለው የደላላ ጣልቃ ገብነት ነው። በተለይ የክልላችን ህዝብ እንዲረዳው የምፈልገው ነገር አንደኛ በእንስሳት ምርት፣ ሁለተኛ በሰብል ምርቶች፣ በሶስተኛ ደረጃ ደግሞ በአትክልትና ፍራፍሬ ምርቶች የደላላ ጣልቃ ገብነት መውጣት መቻል አለበት። ደላላ እዚህ ላይ መግባት መቻል የለበትም በሚል የንግድ ፍቃዱ እስከ መሰረዝ ድረስ አቅጣጫ ወርዷል፣ በመመሪያም ወርዷል፣ የደላሎች ማለት ነው። ስለዚህ በእነዚህ ዘርፎች ላይ በሰብል ላይ በእንስሳት ላይና በአትክልትና ፍራፍሬ ላይ የደላላ ጣልቃ ገብነት እንደማይፈቀድ የንግድ ፍቃድም እንደተሰረዘ የክልላችን ሕዝብ አውቆ ከመንግስት ጎን መቆም መቻል አለበት የሚል ሀሳብ አለኝ። መልካም። የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ አበጃ አየው እዚህ ስቱዲዮ ተገኝተው ለሰጡን አጭር ማብራሪያ እጅግ እናመሰግናለን። አመሰግናለሁ። እንቀጥላለን ተመልካቾቻችን። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ነው። በተመሳሳይም ባንኩ የዛሬ ዕለትን የወርቅ ግብይት መረጃም አድርሶናል። ዝርዝር መረጃውን አብረን እንከታተል። ሶሊያና፣ መረጃዎችን ጨርሻለሁ። መልካም ቀን። አመሰግናለሁ።